ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚኢዜስ ኮነ ፍስሐ ወሰላም። ክቡራን ኦርቶዶክሳውያን በያላችሁበት የአብ የወልድ የመንፈስ ቅዱስ ሰላም ለእናንተ ይሁን። ዛሬ በአዳም ሐሙስ በሚል አምስተኛው የጌታችን የኢየሱስ ክርስቶስ አምስተኛው የትንሣኤ ቀንን በማስመልከት አዳም ሐሙስ በሚል ርዕስ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው ዝግጅታችን አዳም ሐሙስ በሚል ርዕስ አዳም ሐሙስ የተባለው ለምንድ ነው፣ በአምስተኛው ቀን አዳምን የምናስበው፣ የቤተ ክርስቲያናችን ሊቃውንት ይህንን ስያሜ የሰጡ በምን አማካኝነት ነው የሚለውን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። አዳም ሐሙስ፣ በአምስተኛው ቀን ማለት የጌታችን የኢየሱስ ክርስቶስ ትንሣኤ በተከበረ በአምስተኛው ቀን ይከበራል። ሐሙስ ማለት ሐምስ አምስት አምስተኛ ማለት ነው፣ ትርጓሜው የቤተ ክርስቲያናችን ሊቃውንት በአምስተኛው ቀን እንዲከበር ያደረጉት በምን ምክንያት ነው የሚለውን ስናይ ከእሁድ ጀምረን ስንቆጥር አምስተኛው ቀን ሐሙስ ይሆናል ማለት ነው። ስለዚህች አምስት ቀን በመጽሐፈ ቀሌምንጦስ በኦሪት ዘፍጥረት ምዕራፍ ሶስት ከቁጥር 15 ጀምሮ ተጽፎ እንደምናገኘው እግዚአብሔር አምላካችን ለልጁ ለአዳም በገባለት ቃል መሠረት ተስፋው እንደተፈጸመለት ያሳያል ማለት ነው። አምስተኛው ቀን 5500 ዘመን በኋላ ከልጅ ልጅህ ተወልጄ አድንሃለሁ የሚለው እንደደረሰለት፣ እንደተፈጸመለት ለማስረዳት ነው። በኦሪት ዘፍጥረት እንደሚታወቀው ምዕራፍ አንድ ላይ የአዳምን ተፈጥሮውን ሁለት ላይ ደግሞ የአዳምን ስህተቱን ሶስት ላይ ደግሞ ከገነት መውጣቱ ተጽፎ እናገኘዋለን። ይህን ሕይወት ስናየው አዳም ይህን አትብላ ይህን አታድርግ የሚል ሕግ ትእዛዝ ተሰጥቶት ነበር። አዳም ከዚያ ከወጣ በኋላ እግዚአብሔር ያንን ስላላከበረ ከገነት አስወጥቶታል። ከገነት ከወጣ በኋላ አዳም መሥዋዕት በማቅረብ ጸሎት፣ በልመና በማድረግ እግዚአብሔር እንዲሰማው ደጋግሞ በመጠየቁና በማዘኑ ምክንያት ራሱ በገነት እያለ ነው ቃል ኪዳን የገባለት ማለት ነው። ለምሳሌ አዳም ጸበለሱን በልቶ ከሔዋን ጋር ተፋፍረው ራቁታቸውን ሆነው ተሰውረው ተሸሽገው ከቅጠል ስር ሆነው በነበረበት ሰዓት ራሱ እግዚአብሔር የሰው ድምፅ እያሰማ መጣ ይላል። በምሽት ሰዓት፣ መሸት ባለበት ሰዓት፣ ልክ ነፍሱ ከሥጋው በተለየችበት ሰዓት የሰው ድምፅ እያሰማ መጣ ይላል። የሰው ድምፅ እያሰማ መምጣቱ የሚያሳየው በምሽት ማለት በዘመኑ ፍጻሜ ጊዜው በደረሰ በተፈጸመ ጊዜ ከሰማይ ሰማያት ወርጅ ከልጅ ልጅህ ተወልጄ ሰው ሁኜ አድንሃለው እሞትልሃለው፣ ሕይወትህን ሕይወት አድርግልሃለው የሚለውን ተስፋ የሚያሳይ ነበር ማለት ነው። አዳም ራቁቱን ነበር። ራቁቱን በመሆኑ ምክንያት ጌታችን ራቁቱን ተሰቅሎ ካሳውን ፈጽሞለታል ማለት ነው። እነዚህ ሁሉ ስናያቸው አዳም በአባ ሕርያቆስ በቅዳሴ ማርያም ላይ ተጽፎ እንደምናገኘው አንቲ ውእቱ ተስፋው ለአዳም አመ ይሰደድ እም ገነት አዳም ከገነት በተሰደደ ጊዜ ተስፋ የሚያደርግሽ ተስፋው አንቺ ነሽ የሚል ቃል ተጽፎ እናገኛለን። ይህ የሚያሳየን በእመቤታችን በቅድስት ድንግል ማርያም ምክንያት እግዚአብሔር ከእርሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በመወለዱ አዳም እንደዳነ የሚያስተምር ነው ማለት ነው። ስለዚህ ከአዳም ምን እንማራለን የሚለውን እኔ የአዳም የበዓሉ መታሰቢያ ከጌታችን ከኢየሱስ ክርስቶስ ትንሣኤ ጋር ምን ያገናኘዋል? ግንኙነቱ ምንድን ነው? ለምንድን ነው የሚከበረው የሚለውን ስናይ አንደኛ፣ ጌታችን ለመነሳቱ፣ ለመሞቱ፣ ዳግማዊ አዳም ለመሆኑ ዋና መነሻው የሰው ልጅ ነው። የሰው ልጅ ነው ማለት ነው። ለመወለዱም፣ ለመጸነሱም የመጣበትም የሰው ልጅን ሊያድን ነው አዳም ዕፀ በለስን በላ ወደቀ ተዋረደ ስለዚህ የወደቀውን የሰው ልጅ ያነሳ ዘንድ የእግዚአብሔር ልጅ ከድንግል ማርያም ተወልዶ በበረት ተወልዶ በጎል ተጥሎ በጨርቅ ተጠቅሎ እንዲሁ በቀራንዮ ደግሞ ያን ሁሉ ፍዳና መከራ ተቀብሎ አዳምን ወደ ቀድሞ ቦታው ስለመለሰው ማለት ነው ስለዚህ አዳምን ስናከብር የመጀመሪያው የሰው ልጅ ተፈጥሮ ምን ነበር እግዚአብሔር ምን ሰጥቶት ነበር እንዲሁ ደግሞ በዳግመኛ ደግሞ ከሰማየ ሰማያት ወርዶ አዳምን ስላዳ ነው። በሱ ምክንያት መሆኑን ለማስረዳት ነው ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ከአዳም የምንማረው ምንድን ነው የሚለውን ስናይ እግዚአብሔር የሰጠንን ጸጋ ማወቅ እንዳለብን ያስተምረናል። ክቡራን አድማጮቻችንና ተመልካቾቻችን ሁላችሁም በያላችሁበት እግዚአብሔር ለእያንዳንዳችሁ የሰጣችሁ መክሊት፣ የሰጣችሁ ተስፋ፣ የሰጣችሁ ጸጋ አለው። ይሄ በዓለም ያለው ከስምንት ቢሊዮን የሚበልጠው ህዝብ በሙሉ ለእያንዳንዱ የተለያዩ አይነት ጸጋዎች አሉት ማለት ነው። የተለያዩ አይነት ጸጋዎች የማይመሳሰል ማለት ነው። ስለዚህ ሁላችንም እግዚአብሔር የሰጠን መክሊት ምንድን ነው? እግዚአብሔር የሰጠን ጸጋ ሀብት ምንድን ነው? እኔ በጸጋዬ እንዴት ነው መቆየት የምችለው? እግዚአብሔር የሰጠኝን መክሊት እንዴት ልጠቀመው፣ እንዴት ልያዘው የሚለውን ከአዳም እንማራለን። አዳም ከሰማይ በታች ከምድር በላይ ያሉ ፍጥረታትን ሁሉ እንዲመራ፣ እንዲገዛ፣ እንዲያስተዳድር እግዚአብሔር የሾመው ንጉሥ ነበር። ያንን ሁሉ ጸጋውን ያጣው ግን የሰጠውን ጸጋ በአግባቡ መጠቀም ባለመቻሉና ከእግዚአብሔር ሕግና ትእዛዝ በመውጣቱ ምክንያት ነው። ስለዚህ ሁላችንም እግዚአብሔር ለጋሽ ሰጭ በመሆኑ የሰጠንን መክሊት በአግባቡ መያዝ እንዳለብን ያስተምራል። በአግባቡ መያዝ ካልቻልን ግን ይነጠቃል ማለት ነው። ጸጋ ይነጠቃል፣ ሀብት ይነጠቃል፣ እድሜ ይነጠቃል፣ ውበት ይነጠቃል። እግዚአብሔር የሰጠውን ነገር በሙሉ መልሶ መውሰድ ማንሳት ይችላል። መቼ ነው የሚወስደው መቼ ነው የሚያነሳው የሚለውን ስናይ እግዚአብሔር በሰጠን ጊዜ አክብረን ካልያዝ ነው ሊሰራበት ለሚችለው ይሰጠዋል ማለት ነው። በማቴዎስ ወንጌል ምራፍ 25 ከቁጥር 10 ጀምሮ ስናነብ የምናገኘው አለ። አንድ ባለጸጋ ለሶስት አግብርት ወይም ደግሞ አገልጋዮቹ መክሊት ሰጥቷቸዋል። ለአምስት የተሰጠዋለ፣ ሁለት የተሰጠዋለ፣ አንድ የተሰጠዋለ። መጨረሻ ላይ ሲመጣ ያልሰራበትን አንድ የተሰጠውን እሱን ወስዳችሁ አምስት ለሰራ ወይም አስር ላደረገው ስጡት አላቸው ነው የሚለው። ስለዚህ ለእኛ የተሰጠንን ገንዘብ በአግባቡ መጠቀም ካልቻልን ሰዎችን የማንረዳበት ከሆነ የተሰጠንን ስልጣን በአግባቡ ሕጉ የሚለውን የማንሰራበት ከሆነ እግዚአብሔር መክሊቱን ያነሰዋል ማለት ነው። አንስቶ ያስወጣናል እኛን ከዚያ ጸጋ ከዚያ ሀብት ካለንበት ሌልና እንዋረዳለን። ልክ አዳም ከሲኦል ከገነት ወደ ሲኦል እንደሄደ አስወጥተው ደግሞ ቅዱሳን መላእክት ገነትን እንደጠበቁ ሁሉ ያ እንመኘው የነበረውን ጸጋ እርቀን እንኳን በዓይናችን እንድናይ የማይፈቀድለት ጊዜ አለ ማለት ነው። ያ እንዳይሆን እግዚአብሔር የሰጠንን መክሊትና ጸጋ በአግባቡ መጠቀም፣ ማክበር፣ መውደድ እንዳለብን ያስተምራል አዳም ማለት ነው። ያ ካልሆነ ሶስተኛ ተስፋ መቁረጥ እንደማይገባን ከአዳም እንማራለን። ተስፋ እንደሚታወቀው የሃይማኖት እስትንፋስ ተብሎ በነገረ መለኮት ሊቃውንት ይታወቃል። ተስፋ የሌለው የትኛውም ሃይማኖት ተስፋን ይሰብካል። የትኛውም የስነ ልቡና አስተማሪ ተስፋን በዋናነት የትምህርት መጀመሪያው ነው የሚያደርገው። በመጽሐፍ ቅዱስ ተስፋ ተስፋ የያዘ ሰው እስከ መጨረሻው ድረስ ሀሳቡ እንደሚፈጸምለት እግዚአብሔር እንደሚረዳው ያሳያል። ተስፋ የምናደርገው ደግሞ ማንን ነው የሚለውን ስናይ እግዚአብሔርን ራሱ ነው። እግዚአብሔር በእኛ በሰው ልጆች ተስፋ ቆርጦ አያውቅም። ተስፋ የማይቆርጠው ወድቀን እንኳን አጢአተኞች ሁነን በደለኞች ሁነን ሳንሰራ አቅመቢሶች ሁነን በራሱ እግዚአብሔር በእኛ ተስፋ ስለማይቆርጥ መምህራንን ይልካል፣ ሊቃውንትን ይልካል፣ አባቶችን ይልካል፣ መጻሕፍት የሚጽፉ የሚያስተምሩ የሚያብራሩ ክንውኖች፣ ድርጊቶች ሁሉ እኛን እንዲያስተምሩ ይላካሉ ማለት ነው። ይህ ምንድን ነው? እግዚአብሔር በእኛ በሰው ልጆች ተስፋ አይቆርጥም ማለት ነው። ወድቀን ራሱ እስከ ሸክማችን እስከ ጫናችን ወደ እርሱ እንድንመጣ በማቴዎስ ወንጌል ምራፍ 11 ላይ እንደተጻፈው ጥሪ አደርግልናል። ንኡ ሀቤ ብሩካኑ ኑ ሸክማቸው የከበደባቸው ወደ እኔ ነው እኔ አሳርፋችኋለሁ ብሎ ይጠራናል። ተስፋ ስለማይቆርጥ ሁለተኛ ተስፋ ማድረግ የሚገባን በማን ነው የሚለውን ማየት አለብን። በነቢዩ በዳዊት መዝሙር መዝሙር 22 ላይ ተጽፎ እንደምናገኘው ቲያከ ተወከልኩ፣ በአንተ ታምኛለሁ፣ አንተን ተስፋ አደርጋለሁ። አኮኑ ተስፋ እግዚአብሔር እግዚአብሔር ተስፋ አይደለምን ይላል። የሰው ልጅ ተስፋም ሊያደርግ የሚገባው ቤተሰቡን፣ ዘመዶቹን፣ ገንዘቡን፣ ጉልበቱን፣ ዘሩን፣ ወገኑን፣ እድሜውን፣ ውበቱን ሊሆን አይገባውም። ጥበቡን ሁሉ ሊሆን አይገባውም። ተስፋ ልናደርገው የሚገባው አቅም ያለውን ችሎታ ያለውን ማዳን መግደል የሚቻለውን እግዚአብሔርን ነው። አዳም ተስፋ ያደረገው እግዚአብሔርን ነው። እግዚአብሔርን ተስፋ ስላደረገው ቢዘገይም በጊዜው መጥቶ አድኖታል ማለት ነው። አምስት ሺህ አምስት መቶ ዘመን በሙሉ ሲጠብቅ አዳም ተስፋ አልቆረጠም ማለት ነው። ስለዚህ ሁላችንም አንዳች ነገር እግዚአብሔር ለምነነው ባይፈጸምልን እንኳን ነገ እንደሚፈጸም እርሱን ተስፋ አድርገን መጠበቅ እንዳለብን አዳም ያስተምረናል ማለት ነው። ክቡራን አድማጮችና ተመልካቾች ወንጌል ሚዲያ፣ ሰብስክራይብ፣ ሸር፣ ላይክ በማድረግ ለሌለው ተደራሽ እንዲሆን መልእክቴን አስተላልፋለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ።